እንደምን አላችሁ አድማጭ ተመልካቾቻችን፣ እንደምንሰነበታችሁ። ሰላም እግዚአብሔር ይብዛላችሁ። ይኸው ከሮብ እስከ ሮብ እንግዲህ ደግመን ተገናኝተናል። ፕሮግራሞቻችን በጣም በመልካም እየቀጠሉ ሳምንት ሳምንት እየወለዱ እዚህ ደርሰናል። እግዚአብሔር ይመስገን። እንግዲህ ይሄ አራተኛ ሳምንታችን ሊሆን ነው ማለት ነው እና በጣም ደስ ይላል። ለተመልካቾችም፣ ቤተሰብ ለሆናችሁም፣ እንዲሁም ደግሞ መልካም የሆኑ መልእክቶቻችሁን ለምታስተላልፉ በጣም ትልቅ ምስጋኔ ላቀርብ ፈልጋለሁ። በዚሁ ቀጥሎ ላለው ሼር አርጉልኝ፣ ምክንያቱም የምንነጋገርበት ርዕስ ብዙዎች ሊጋብዝ ይችላል ብዬ አስባለሁ። የተሻለ እይታን፣ የተሻለ እውቀትን፣ የተሻለ እውነትን መጋራትን ያመጣል ብዬ አስባለሁ። እንግዲህ በዛሬ ፕሮግራሞቻችን የምንወያይባቸው ርዕሶች በጣም ሰፊ እና ጥልቅ የሆነ የሚነሳበት በተለይም ብዙ ጊዜ ትልቅ ዋጋ ተሰጥቶት የሚነሳበት ነው። እንግዲህ በመዝሙር ጀምረናል ከቶ አይቀርምን ብለናል። እውነት ነው ከቶ ማን ይቀራል ነው ከመንገድ ከጎዳ ነው ማስተማሪያ ነው እንግዲህ የበገና መዝሙሮቻችን ስጋዊውም መንፈሳዊውም እውቀት በአንድ ተነባብሮባቸው እንደ ድርና ማግ አንዱ ለአንዱ እየገባ ትልቅ ትልቅ ነገን በአስተውሎት እንሄድ የሚያስተምረንና የሚያሳውቀን የሰዎች ውስጣዊም ውጫዊም ያለም የነበረም ማንነታቸውን እንዲሁም ደሞ የሚጓዙበትን ጎዳና ፍንትው አድርጎ የሚያሳይ መሳሪያ ነው። ስለዚህም እነዚህ እነዚህን የመሰሉ መዝሙሮችን ስንዘምር ከማስተዋልና ከብዙ ምልከታዎች አንጻር ነው። ከዚህ በዛሬ ውሏችን ልበለውና በዛሬ ውይይታችን የምንመለከተው ስለ ፍልስፍና ነው። ፍልስፍናው ኪነ ጥበባዊ ነው ወይስ ፍልስፍናው መንፈሳዊ ነው? ከበገና ጋር በተያያዘ ምን አይነት ፍልስፍናዎች የኪነ ጥበባዊ ወይም የሰው የግል ስጋው የሆኑ መግለጫዎች ናቸው? የዕለት ዕለት ኑሮው፣ የዕለት ዕለት ጉዞው፣ የዕለት የዕለት መስተጋብሩ ከ ግዑዛኑም እንደገናም ደግሞ ከረቂቃኑም ከሆኑት ነገሮች ጋር ምንድን ናቸው? በተጨማሪ ደግሞ ያ መንፈሳዊ የሚሆነው ደግሞ ምንድን ነው? ያንን ዳራ ነው የምንመለከተው ማለት ነው። ከእኔ ጋር እንግዲህ እንዲህ እያለን እንቆያለን። ከፕሮግራማችን ጋር አብሬ ያለሁት እኔ ሱራፌል ነኝ። እንግዲህ ፕሮግራማችንን እንዲህ ብለን ጀምረናል። ከብዙ ጊዜ ቆይታ ልምዴ ለማካፈል ለመሞክረው በዩቲዩብ ቻናሌ በሱራፌል ኪሩቤል ላይ ማለት ነው። በጣም አበክሬ ብዙ ጊዜ ወስጄ የተናገርኩበትና ላስተላልፍ የፈለግኩት መልእክት አንደኛው ፍልስፍና በበገና ላይ ምንድን ነው የሚለው እና ይሄ አይዲያ በጣም ለረጅም ጊዜ ሲንሰራፋ፣ ሲሰፋ፣ ሲጠብ አንዳንዶች የግል አስተያየታቸውን ሲሰጡ አንዳንዶች የግል የራሳቸውን እውቀት ሲያስካክፍሉ እንግዲህ ስንሰማ ቆይተናል እና እርግጥም የነበሩት ነገሮች ተብራርተው የተጻፉ ባይሆኑ ሁሉም ግን ከመጣበት አመጣጥና ካለው የእውቀት ደረጃ ካለው የአረዳድ ደረጃ የሚቻለውን ያክል ገልጧል። እንግዲህ በባለፈው ሳምንት ከተነጋግርንበት ርዕስ። ህይወት ማድረግ እንዴት ይቻላል የሚለው ነገር ትልቁ መነጋገሪያ ነጥብ ሆኖ ያየናቸው ሀሳቦች የሚንጸባረቁት እዚህ ጋይም ላይ በደንብ ነው። የህይወት ጉዞ ነው በገና። የህይወት ትልም ልንለው እንችላለን። የታለመ ነው። እንዲህ እንሆናለን የምንላቸው መሰረታዊ የሆኑ የማይቀየሩ ከሰው ልጆች ጋር የሚኖሩ የዕለት የዕለት ግብሮች አሉ። መነሳት፣ መውደቁ፣ መደሰት፣ መከፋቱ፣ መጥገብ፣ መራቡ፣ ማግኘት፣ ማጣቱ ይሄ ሁሉ ተጉዞ ተጉዞ ኋላ ላይ በሞት የሚፈጸመው ይህ እነዚህ እየታለሙን ብቻ ሳይሆኑ ባይታለሙም የሚሆኑ ነገሮች ናቸው። እዚህ ውስጥ ኢንስፓይሬሽኖች አሉ። እዚህ ውስጥ የሰው ልጆች የግል እይታዎች አሉ። መንፈስ ቅዱስ በብዙ ህብረ መልክ እንደፈጠረን በአሳሰብም፣ በባህሪም፣ በአቋምም በእያንዳንዱ ነገሮች አለያይቶ እንደፈጠረን በአንድ ደግሞ ሲያስረን ሁላችንም ልጅ ተብለን ላለንበት ለአንድ አምላክ ብዙ ህብረ ቀለም የያዝን ልጆቹ ይኖረናል፣ ምልከታ የተለየ ይኖረናል፣ የተለየ የሆነ የምንገልጽበት ውበትን፣ መልክን የእያንዳንዱን ቅርፅና የእያንዳንዱን ውስጥ ወይራ የምንረዳበት ማለት ነው። ይሄ ነው በገና ላይ የምናስተውለው ነገር። ኪነጥበባዊ ይዘት ምንድን ነው? ሰዎች ከተወለዱበት፣ ካደጉበት፣ ከተማሩት፣ ካሳለፏቸው የህይወት ገጠመኞችና ከወረሷቸው በደምም ይሁን በኤክስፒሪየንስ የሚገልጡባቸው መንገዶች አሉ። ውበትም መንፈሳዊ ዓለም እንኳን ለዚህ ትኩረት ሰጥቶ ሰዎች እንደየባህላቸው እንደየወጋቸው እንደሚኖሩ ብዙ ጽፏል። ከአለባበስ፣ ከአበላል፣ ከአጠጣጥ፣ ከስነ ሥርዓታቸው ጀምሮ ብዙ መስተጋብሮቻቸውን ግልጽ አድርጎ አስቀምጠዋል። እንደምንለያይ፣ ይህ መለያየት ለክፋትም አይደለም። ይህ መለያየት ለዚህ ዓለም እንደ አንድ የሰውነት መግለጫ ነው። ሰብአዊ መብት ነው። ሰብአዊነት ነው። ይህ መንፈሳዊ ነገር ደግሞ ሲካተትበትና ሲዋህደው ያ ደግሞ ትልቅ የሆነ ይኖረዋል። ሰፋ ያላሳሰብ በገና በየዓለማቱ የነበረ ነበረ። እርግጥ ኢትዮጵያውያን አስቀጥለው እስካሁን ድረስ መቆየታቸው ፍጹም ያሳያል። ለዚህ መሳሪያ እውነትም እንደ ባለቤትነት እንደወሰዱት። ይሄ ደግሞ የሚያሳየው ያ ወግ ባህል መታሰሩንም አብሮና ያ ወግ ባህል በክርስትና ፍጹም ተዋዝቶ አብሮ ታሽቶ አብሮ ውብ ሆኖ እንዴት ነው መግለጫ ሆኖ ለባህልም ለሃይማኖት አቋምም እናገኘዋለን ማለት ነው። ጌጦቻችን የውበት መግለጫዎች ናቸው፣ ያሳሰባችን መግለጫዎች ናቸው። ሀረጎቻችን የኛ የኢትዮጵያን ባህልና ሃይማኖት ሃይማኖትና ባህል የተዋህዱበት አንድነት የገለጥንባቸው ይሄውም ትልም ደግሞ ኋላ ለምንኖረው መንፈሳዊ ዓለም እንደ መሰላል ሆኖ የሚያሳዩን ሁኔታ አለው ማለት ነው እይታ እና ይህን ነው የምንመለከተው። ፍልስፍናዊው ደግሞ መንፈሳዊ ዓለምን ስንመለከት እነዛ ያንን ውበት የተሸከሙት ቃላትም አገላለጽ መንገዶችም ዜማ ፍሰትም የእያንዳንዱ ነዋይ ቅዱሳችን አሰራር ሂደት ለማይገኘው በቀላሉ ለማይረሳው ለማይዘነጋው የሁላችንም የመጨረሻው ግብ ለሆነ ደሞ የመንግስተ ሰማያት ውበት ከዚህ ዓለም የምንገልጥበት የራሳችን እይታ ነው። እግዚአብሔር አምላክ በተስፋ ነው የሞላን ትልቁ ነገር። በዚህ ዓለም ተስፋችን ነው ያለን ትልቁ ዋስጠበቃ ሆኖ የሚያስቀጥልን በዚህ ምድር ላይ። ምክንያቱም የብዙዎች ተስፋ ባለመለመና ቀርተን በቀረን ነበረ ባሉን የብዙ ብዙ የመከራና የስቃይ ጎዳናዎች ግን ሰው ልጅ እነዚህ ናቸው ተስፋዎቹ። በገናም ተስፋ ሆኖታል፣ ዘምረውበታል። የዮባል ልጆች ሀዘን ሙሾው አውርዶበታል። ያንን ሁሉ በውበት ግን ገልጸውታል። ግጥም ውበት ነው። ዜማ ውበት ነው። አገላለጹ ውበት ነው። ስነቃሉ ውበት ነው። አጻጻፉ ውበት ነው። የምናስተምርበት መንገድ ውበት ነው። የእያንዳንዱ መስተጋብራችን በየመድረኩ የምንገልጽበት ራሱ ከአገባባችን እስከ ድርደራ ሂደታችን ውበት ነው። ፍልስፍናውም እዛ ውስጥ ነው የሚካተተው። ምን ያህል ለፍተናል ያንን ውበት ለመግለጽ። ያ ነው የበገና ፍልስፍና። ስጋዊና መንፈሳዊ የሚዋሃዱበት ያ ኪነ ጠባዊ እይታ ከባህል ከወግ ከተወለድንበት የተወለደው፣ በተጨማሪ ደግሞ ያ ነው ደግሞ መንፈሳዊ ዓላማ። የነ ጴጥሮስ የነ ጳውሎስ ስብከት የነ ዮሐንስ ስብከት ያ ሁሉ መጨረሻው በክርስቶስ ክርስቲያን ተብለን የመኖሩ ጎዳና የሚገለጥበት ማለት ነው። ፍልስፍናውም ያ ነው እና መንፈሳዊ ነገር ጋይድ ያደረገው መንፈሳዊ ነገር የመራው ፍልስፍና ዋጋው ትልቅ ነው። ትውልድ ይሻገራል። እስኪ በገናችን እንዴት ብሎ ተሻገረ ብሎ የሚጠይቅ ሰው አለ። በእውነት ለመረዳት ግልጾ ነው የሚመለስለት ነገር ይቺ ቤተክርስቲያን የበለጠውን በማስበለጧ የውበቱ ሁሉ ባለቤት ለሆኑ ነገር የገለጸችበት መንገድ ምን አድርጎታል? አሻግሮታል። ዘመነ ታሪክ የሚያስቀሩ በታሪክ እንዲሁ ጎዳና ላይ ሐውልትም መታሰቢያም ማሳሰቢያም ሆኖ ያለፉ ነገሮች ይገልጣሉ ማንነትን ብዙዎች በቤተ መንግስት ኖረው ነበር። ቤተ መንግስቶቻቸው ብዙዎቹ ፈርሰዋል። ብዙዎች በብዙ በብዙ በብዙ ድንቅ ድንቅ ቤቶች ሰርተው ቆይተዋል። ታሪክ ያውሳው ብለው ስማቸውን መልካቸውን አስለው አስቀምጧል። ታሪክ ደግሞ ዘንግቷቸዋል። ግን ያ ከእግዚአብሔር ጋር የሚያጣምረው ከእግዚአብሔር ጋር የሚያሳሰረው ግን ከኛ ህይወት ጋር አንድ ያደረግ ነው ስነ ጥበብን ጎዳና አድርገን በዛ ውስጥ የሚተላለፈው መንፈሳዊ ደግሞ እውቀት አብነትና ያንን የመጨረሻ ግባር ግን የምንሄደው ግን ተሻግሮ ዘመን አሁን አለ። ብዙዎች ተረስተዋል። ብዙዎች ካፈር በታች ናቸው። በገና ግን ዘመኑን ተሻግሮ እስካሁን ድረስ አለ። መልኩን ቀይሮዋል። መልኩን ደግሞ የቀየረው በየዘመናቱ ነው። መልኩን ደግሞ አሳምሮ ደግሞ ቀርቦ በሰዎች ህይወት ውስጥ ደግሞ የተጫወተው ደግሞ ትልቅ እስካሁን ድረስ የምናነሳው የመወያያ ርዕሳችን ነው። እንዴት እሚገርም እኮ ነው። እንዴት ግጥሞች ተረስተው ባሉበት ዘመን ብዙ ታሪኮች ተረስተው ባሉበት ዘመን ግን ዘመን ዘመንን ዘመን ዘመንን እየወለደ የ150 ዓመት ታሪክ የ200 የ300 የ1000 ዓመት የ2000 ዓመት መዝሙሮች ግን እስካሁን ድረስ ይዘመራሉ። ቅዱስ ያሬድ በድንቅ አሰራሩ በድንቅ ፍልስፍን ነው መንፈስ ቅዱስ በገለጸለት ጎዳና ፍኖት ሆኖን ያቀረበልን ያ ዜማ እስካሁን ድረስ ይዘመር ስንሰማው አይደንቅም? ፍልስፍናው መቋሚያው ነው። ፍልስፍናው ኢትዮጵያዊ የመሰለው ያቺ መቅደስ ናት። ያቺ አሰራር ስነ ጥበቧ ናት። ከበሮ፣ እያንዳንዱ ነገሮች ሐረጋቱ፣ እያንዳንዱ አጻጻፍ ስላት፣ እያንዳንዱ የተከተቡት ፊደሎች፣ ያ የኢትዮጵያዊነት መገለጫ ወይም የኛ የተወለድንበት ባህል ወግ፣ ዘመኑን የሚያወሱ ነገሮች ናቸው። የታለመው እዛ ውስጥ የተሰራው የተፈየ፣ እንዴት ነው እዛ ውስጥ ፈንጥቆ የምናየው ግን ብርሃን መንፈሳዊ ብርሃን ነው። መንፈሳዊነቱን ነው የምንመለከተው። በሱ ውስጥ ያየነው የመንግስት ሰማያትን ጉዟችንን ነው ወደ መንግስት ሰማያት ጉዟች ወደ ገነት ጉዟችንና በገና ሁለቱን ያስማማ ነው። እስኪት ደረስ የሚለው ነገር ግን ሁሉንም ሰው ሊያግባባ ይገባል። ምክንያቱም ስጋዊነት ያመዘነባቸው በገናዎች ሊኖሩ ይችላሉ። ከዘም ከዜማም ከግጥምም፣ ካሰራርም፣ ከብዙ ብዙ ብዙ ነገሮች አንጻር ግን እነዛን ነገሮች ፈየደን መላ ብናስተሳስራቸውና እነሱም ትልቁን የመንፈሳዊ ሮል የሚጫወቱበት መንገድ ብናዘጋጅ ወይ ከሚከበግ ዲፍረንስ ብዬ አስባለሁ። እንግዲህ ይሄ ከባድ ሀሳብ ነው። ብዙቻችንም ብናወራበት እንዲሁ በሁለት ደቂቃ በሶስት ደቂቃ ምክክርና ሀሳብ ልውጥ የሚመለስ ነው ብዬ አላስብም። የሆነ የሆና ግን እችኛዋን ነገር ባላነሳት ሳላነሳት ባልፍ ይሰማኛል ብዬ ከማሰብ አንጻር ነውና እንግዲህ እንዲህ እንዲህ ብለን ደርሰናል። አድማጭ ተመልካቾቻችን በጣም በጣም በጣም የምትወዷቸው ፕሮግራሞች እንግዲህ እስካሁን ድረስ እየሰራውኝ ወደ እናንተ እያደረስኩኝ ነው። በርቱ። እናንተም ኮሜንቶች መለከታቸው አለው ሀሳብ የሚዣ ለው እነዛም ሀሳቦች መወስዳቸው ናቸው ከአካውንት እና እንቀጥላለን እንደዚህ እንዛለቃለን። ብዬ አስባለሁ። ሰላም እግዚአብሔር ይዛላችሁ። ሰላም ቆዩኝ። የሳምንት ሰው ይበለን። አሜን